ደህና ነህ ወይ? እንደምን ነህ? በዚህ ሰፈር ይችን ሰፈር ደግሞ ትወዳታለህ። ወደ እትዬ እድህ ነው፣ እዚያ አንድ ጉዳይ ነበረችኝ እዚያች ደርሼ ልምጣ ብዬሽ ነው። አይ ያልቅ ምናቴው ጋር ሁሌ ጉዳይ ነው፣ ሁሌ ጉዳይ ነው። ምን ቀጠለ ደግሞ? ምንም አልገጠመኝም። አሁንስ ሰላም ነው? ሰላም ነው።

በድያቸዋለሁ አሁን አስማረም ሲሰድበኝ እንዲው እስከ መቼ ነው እንዲሆነ? እስከ መቼ ነው እንዲሆነ? ከሰው ተረረቀ ማን ጋር ልትኖር ነው ብሎ ይወልድ ሲወርድብኝ ማቱን ሲወርድብኝ፣ ከእሱ መቼም አልወጣም ብዬ አሁን መታረቁ ይሻላል። አሁን አረ አረ እንዲው ወዲያውስ እኔ እንደው ነገሩን አልሁህ እንጂ ነገሩን አልሁህ እንጂ እንደው ያን ሁሉ ነገር አድርገው እንዲ በቀላሉ መተው እንደው አንተ ገርናይ ነው እንጂ ጠብ እኮ ለሰይጣን ነው። ወዲያውስ ጠብ ምን ያረጋል? እርቅ ነው ሸጋ አዎ እንታረቅ። እናት የፍቅር ነው ሸጋ። ነገሩን ነገርን ካልተወት፣ አወን ኧረ ተወው። ተወርቅ ነው ሸጋ እናት። ወይ በል አይተዋል ተርፎን ሌላ ነው አረቄ ነገር ይኖር ይሻል። አወን አለኝ ምን እንትን ልትል ነው? አፍህን አሟሽተው ሄድ ብለን እንመለስ አላየሁልሽ እዚያ ሽማግሎች ዘንዳ ይጆ የምቀርብ ብዬ ነው። ደህና ናችሁ? ደህና አደራችኋል? አንተ ይኸውልህ፣ እንዴት ብዬ ነው አሁን ያንን ውጥንቅሩ የወጣ መንገድ፣ እንዴት ብዬ ነው ወደ ደጅ መሄድ እያልኩኝ እኮ ደህና ነን። ወደዚህ አገኘሁህ። ወደ እኔ ነበር የምትመጣ? አዋይ ነው። ወደ አንተም እዚያው ልመጣ ነበር። ምነው ወደ እኔ እየመጣህ ነው? ዋ ወደ አንተ አይደል አመጣጤ። እንዳትዘነጋው ብዬ ወደ አንተ እኮ ነው የምመጣው። ኧረ አልዘነጋውትም። እሱ ማለት አልዘነጋውትም። ወደ እኔ ነበር አመጣጣ። ወደ አንተ ነበር። ዋ መች ለስቼ ትልቅ ሰው ማለት አረጋ እንዲህ ነው ይኸውልህ እነ አጃሙ ጫን ና እስቲ ደግሞ ያ ከፋ አይደል እሱ ደህና ሰው ነው ታውቀዋለህ አይደል ከፋ አይደል ታውቀዋለሁ እነሱንም እስቲ ልንገራቸው አይደል እስቲ ካሉ በል እስቲ ካሉ ድከም እንደው ከሌሉ ተወው ዝም ብለህ ምን አባቱ ከዚያ በላይ ታውቀዋለህ መቼም መቀመጫችንን የእርቅ መቀመጫውን ያን ታውቀዋለህ ጥላውስ በል እንግዲህ፣ በል ያን አትቆያለም። እን በል ሂጅ ሻረው እና ነው በዚያው፣ በል በል፣ በዚያ ነው ማለት በል

እንዴት አመነ ነው ማለት እንዴት ነው ማለት ተደብቆ እኮ አይገኝም አያሌው ኋላ ይሄ ሰውዬ ይራ እንዳይ ሰራችሁ ኋላ ምን ብለህ ምን አስበሽ ነው ምን ይሆናል ብለሽ ምን ደው አሁን እዚህ አሰባስቦ እንደገና አንድ ላይ አልገናኝለት ስትሉ ጊዜ አሰባስቡ ወዲያ አምጣውንም አንተንም እዚያ ቢያንጫጫችሁስ ረሱት የረስቶታል ትቶታል ነገሩን እርቅ እንዲወርድ ፈልጓል መሰለኝ አይ ነው አሁን ሳይው እርቅ የፈለገ ነው የሚመስለኝ ብሶታል

እና እኛ ተሰብስበን ሰላም ይውረድ ብለን እየመከርን በዚህ መሀል አንድ ነገር ላድርግ ታለማ የራሱ ጉዳይ የራሱ ጉዳይ ማለት እዚያው ላይ ቢቀርባችሁ

ዋ? ሆዲ አለ? እንዴ አስጠበቁታስ ማረን እያለ እኮ ነው እናንተ? ግን እኔን አልነገረኝም ነገረኝ። ግን እንደት የግድ ነው ሴታት ሆነ ያደግበት ተታረቀ ነገሩ እኮ ያለ እኮ ተወንዳዲው ላይ ነው። እና ቢሆን አንድ ሁለት ጊዜ መቼም እናንተ ሳትገናኙ አትቀሩስ ዜና አልተገናኝ እንትን ይቅር ብዬ ያለሁ በሉልኝ፣ አደርሱልኝ፣ እንዲያ የሚባል ነገር የለም ነገሩ በሽማግሌ ፊት ይቅር መን ተዚህ አር ወርዶ ነው። ተዚያ በኋላ እንደ ሰላም ሆናችሁ ደህና ዋላችሁ፣ ደህና አደራችሁ ለመባባልም ሸጋ በሽማግሌ ፊት ነው ሴታት ግድ ግድ ነው ቤተሰቡ ሙሊያው ነው ተጠራቅሞ የቅርመት እዚያ ያል መውረድ አለበት፣ እና ቤና አሁን ደጁን ዝጊው እና እንሂድ አብረን ትንሽ ምን ሁነች ነው ዳምቴ? እንግዲህ አንድ ያተሆነመ ብርቄንም ጥሪያት እናብራችሁ። ብርቄን ሌላ ሰው አለ ሌላ ሰው አለ። ብዙ ወር ብዙ ወር በቃ ቄስ ታምርም እዚያ ቅዳሴ ነኝ ዛሬ አይመቸኝም የሚተካልኝ የለም ብሏል። ቀዳሽ ናቸው። ቀዳሽ ሁኖ ደሞ ታለውቅም

በይ ሰሞን ትንሽ ጠላ አረጋለሁ ብዬ በይ ሰሞን ትንሽ ጠላ አረጋለሁ ብዬ ጠንስሸው ነበር። ትናንትና አገናኘሁት። ማገናኘቱ ክረምቱ መጡ አልፈላ ይል ብለሽ ነው እና ገና ይል ሰንበቴሽስ ማኖርስ ገና ሉ ሩቅ ነው ደሳልኝ ገና ነው ደ ገና ነው። እንዲያው እሱ ስጠላ ስ ባይጠፋ ጥሩ ነበር። ዋው ቢባልስ በመንደር እንዲያው ለዝን ለምንስ ምን ይቱን አንጠልጥለን የምንነድ ግን እንዲያው አሁን ደግሞ የሆነ ዱብዳ ነገር መጥቶብኝ ያላሰብኩት ነገር ምን መጥቶ ግራ ገባኝ። ትናንትና ጠላ ዛሬ ተበጥበጥ ተገናኝ ብለው አሁን እንዴት ነው? እንዴት ምን መጥቶ ነው ልክ እንዴት ያለ ነገር ነው? አሪፉናት የ ሲያ እርቅ ብለው ዛሬ ነው እርቁብለው ዛሬ ነው። አሁን ታረጋጋ። ጠላይቱን ይዘህ እሄዳለሁ ብዬ ባስብ እንዴት አድርጌ ነው የማለያየው? አሁን እኮ ግራ ገብቶኝ እንዲ ምን ዝግራ ቢገ እንዴት ያለ ነገር ነው። ግራ እንገባሽ። ምን ብለሻል ብርቄ? እንዴት ተኒቤት አለል አለል ተኒቤት። እንዴት ያለ ነገር ነው።

ቡጭ እና ቡጭ ታርጊያትና ጥልና አርቅሽ በማንቆርቆሪያቱ ባይሆን በኋላ ልቀበልሽ። እንዲሁ ን ሆነ ይበቃቸዋል። ትበይንም አንጠልጥላት መጣ ይሆናል ወይ እዚያም እዚያም ሲባል ማን ሊጠጣው ነው? ነው ነው አራ

ስለ ራሱ ያውቃል።

የለም ይኸውልህ፣ እኔ ቅዳሴ ዛሬ ተረኛ ነኝ አለኝ። የሚተካልኝ ደግሞ የለም ሁሎችም ልቅሶ ኑሮ ያህደዋል ነው ይለኝ ይሁልህ እኔ አልተመቸኝም። ባይሆን ወደ ሌላ ቀን ቀይሩት፣ ጊዜ ጊዜ ዛሬ በተገኙበት ነው እንዲ ምናረግቶ ቃ ይሆን እንግዲህ ብዬ ሁልን ትዛ እና እያሞጫ ነው መነግራቸዋለሁ ብዬ ነበር። እነሱ ወገንተኛ ናቸው መሰል ተልቅሶ የሉም። አሁን ለሌላ ሰው መናገር ደግሞ ስመው ስመው ነው እንዲ ለሰብስ እኛ ብቻ ነው እንግዲህ ዘመድ መቼም ዛሬ እዚህ የተገናኘንበትን ምክንያት ሁላችንም እናውቃለን። ቄስ ታምርን እነግረዋለሁ እሱ በመሀላችን ይገኛል ብዬ ነበረ። ዛሬ እሱ አልመቸው ብሎ ቅዳሴ ሆኖ ሳይመጣ ቀርቷልና ለሌላ ሰው መናገር ደግሞ ነገሩን ስማው ስማው ማለት ነው፣ በመንደሩ ማዳረስ ነው ማቆናጠጥ ነው ብዬ ያው እኛ በመሃላችን ይቅር ሙግት ቢሆን እንኳ ሶስት አራት ሰው ጨምረን በመሃከላችን እንዲገኙ እናደርግ ነበር ግን ይህ ክርክር ነቀፋ የለውም ይቅር መን ተዚያ ሀር ነው ማሬ ማሬ መባባል ነውና ነገሩን እንትን ለማለት ነው እኛ እንበቃለን ብለን ሌላ ሰው አልተናገርን አይደለም አያ አዎ እና መቼም የተፈጠረውን ነገር እናውቃለን እ በዚያ በማይረባ ነገር በግንፍልተኝነት ክብራችሁን ወዳችሁ ሁለታችሁን በሽማግሌ ይቅር እየተባለ አልሰማን ብላችሁ አሻፈሬ ብላችሁ ያመጣችሁት ነገር እና ሴቶችና መጡ እና ምንድን ነው የተፈጠረው ነገር በሽማግሌ የቀድሞውኑ ፍንፍና አድርገን የምናስቀረው ነገር ነበረ። ነገር ግን ሁለታችሁም አንተም ያው አረጋ የቆየህበትን ቦታ እናውቃለን። ያው መችን ብቻህን ይዤ አውግቻለሁ። ብዙ ነገር እንትን ብለኛል። ቀድሞውኑ በሽምግልና በኒዘው ኑሮ እዚህ አይዳረስም ነበር። ዛሬ ወእሳትሁ ተቀጣጥሎ በየቤታችን የደረሰ ይኸውልህ እንትን ባለማለታችን ነው። ያው ዳምጣው ማውግተናል፣ አንተ ጋር ማውግተናል። ያው መጀመሪያም ነግሬህ ነበረ፣ አሻፈረኝ አለህ። አንተም ያው መቼም ሰው ሲበሽቀው ሲነደው ብዙ ነገር ያደርጋል። ዋናው ምላሹ ነው። ዛሬም እዚህ መገኘታችን እግዚአብሔር ክብር ምስጋና ይገባው። ለእርቅ መገኘቱም ትልቅ ነገር ነው። አዎ። እና አሁን እንደው ስማው ስማው ማለትም ጥሩ አይደለም። መች መነቃቀፍም፣ ነገሩን ስለምናውቀው እንዲ ነው እንዲ ነው ማለት አያስፈልግም። ይቅር ይባባል። እ ነው የቀረ ነገር አለ የምትናገሩት? የቀረ ነገር ታለ ደግሞ እንስማችሁ። እ እርቅ ተልብ ይሆን ነው መችም እኛ እንደስ እንዲላቸው ብላችሁ ይቅር ይቅር ተባብላችሁ ነገር የምትጫጫሩ ተሆነ ያው ታጥቦ ጭቃ ነው። ዙሮ ዙሮ ሌላ ጉዳይ ነው። እና ምትናገሩት የቀረ ነገር ታለ ተውስጣችሁ አውጡትና ነገሩ ዛሬ ይፈታ። ይቅር ተባባሉልን ባካችሁን ወንድሞች። በሉና እስቲ ተነሱ እና ያረጋ በቢና እንግዲህ ቀረ የምትሉት ነገር ካለ ተያ እንደ በታችሁን እንስማ ና መችም መፍትሄ የሌለው ነገር የለም። አረጋ ብለ ስትቀጥል በሉ እንግዲህ ዘመድ መችም የቀረ ነገር የለም። የእኔ ቀድሞም የጠብ መንስኤ መሬቴ ነው፣ የመሬቴ ጉዳይ ነው። ይህ እንግዲህ ቀን ጥሎኝ ከቆየሁት ቆይቼ ወደ መንደር ስገባ መሬቴን እንዲያሁኑ ታርሶ ተዘርቶበት ሳገኘው የተሰማኝን ስሜት እኔ ነው የማውቀው እንዴት እንደተደፈርኩ ያም የደፈረ ሰው ደግሞ የእኔ ወንድም ደገፋ ይሆናል ብዬ የጠበቁት ሰው ሲሆን ምላሽ ለዱላ አዳርሶ ኛል እንጂ ሌላ እኔ የአባቴ ገዳይ ሁኖ ወይም የአባቱ ገዳይ ሁኛ አይደለም። ከእሱ ጋር ሌላ ጠብ የለኝም። እንዴት ይህን ይሰራኛል? የጥሉ ሀጅ መሬት አርጎት ነው ወይ? ድንበር ጠባቂ መሆን ሳለበት እሱ ይህን ስራ የሚሰራ ብዬ ብዙ ነገር አድርጌያለሁ። ማንም ወንድ ልጅ የሚያደርገው ነው። ይሄ ደግሞ ሌላ ነገር የለኝም። ይሄ ነው መንስኤ መሬቴና መሬቴ ብቻ ነው። ሌላ ጉዳይ የለኝም። እናውቃለን ቀድሞውኑ ይህን መሆኑ እናውቃለን። በልስት ዳምጠው አንተ ደግሞ እንስማ። እግዚአብሔር ስጥልኝ። እንግዲህ መቼም ማታውቁት ነገር የለም በዚህ ጉዳይ። እንግዲህ ይሄ የጸቡ መነሻ እውነት ነው መሬቱ ነው። ግን ይሄ እንደምታውቁት እኔ ስለ መሬቱ እኔ ተጠምጄ ዘንድሮ ማረሴን ነው እንጂ እኔ ተዚህ በፊት ስለ ዳር ድንበሩ ስለወሰኑ ምንም አውቀው ነገር የለም ታውቃላችሁ። እና ይህንን ሄዶ መጡ እንትም ብሎ ቡቃያ ሻር ሲለኝ በሰጨኝ እኔም እንዴት እንዲ ይላል ብዬ ማለት ነው። እና ይሄ ሳያንስ ይሄ ሳያንስ እየሮጠ ሄዶ እኔ በሌለሁበት ቤት ምሽቴን እንዲ አንገራግሮ ቤት በር ደብድቦ መምጣቱ ይህን ስሰማ በእውነት በጣም ነው ይብስጭ በጣም ነው የተናደዱኝ። በጣም ተበሳጨው። ግን ያም ይሁን እየሰል እንደውም በየመንደሩ እየዞረ የት ነው ማገኘው እያለ አሁንም የመጣ ነው፣ ወደ ሌላ ነገር እንድትገቡ ሳይሆን አሁንም የመጣ ነው ይህንን ችግር ለመፍታት እኮ ነው እ ይህንን ነገር እኮ የምናውቀው እኮ ነው ዘመን እ እናውቃለን እኮ መቼም፣ ያንን መሬት፣ በዚያ መሬት ጉዳይ ስንት ጊዜ አፋችንን አልፈተናል እ እኔም ሆኑሁ አያሌው ስንት ነገር እኮ ገብተናል። እንደ ጠላት እስከምታዩን ድረስ ሆነናል እኮ፣ የእናንተን ችግር ለመፍታት እኮ እውነቴን፣ እኮ ያንን መሬት ተው፣ እባክህን ተው፣ አረጋ ተው፣ አንተ ተው፣ ተረጋጋ፣ እባክህን ረጋ በል፣ ስከን እሱ ምንም የሚያውቀው ነገር የለም ብዬ ብልህ እንዳልሆነ ቡሽን ይዞህ እንዳልሆነ በስጭቶ ተናደህ እንዲያሰውሩህ እንደሌላ አርጎህ ለዚያ ድረስ ለነገር መጫረህ እንዲያው በጣም ያሳዝን ነው፣ እውነቴን አንተን ብትሆን እይ ሰው የሚያውቀው ነገር የለም። ሌላ ቦታ ነው ከርሞ የመጣ አንተ ተረጋጋተው ስከ ብጀ ብልህ ተሱ የመጣ ነው እምቢ አሻፈረኝ ብለህ ነገር መጫረ እንዲያው በጣም የሚያሳዝን ነው እውነቴን ነው። እና ያ መሬት እንግዲህ አኮርም ያህል መሬት እኮ እውነቴን ነው። ይህ አሁን እሸት ያልፍ አልፎ ዋዥ ከብት የሚግጠው አይደል የሚያጣላ የሚ ያጋጭ ሆኖ ነው። እና እናውቀዋለን። አዎ እንደ ጥፋት እውነቱን አረጋ ሂደህ የወንድ ቤት መደብደብህ እውነት የሚያሳፍር የሚያሳዝን ነው። ይህን ነገር ደግሞ መክሬህ ነግሬህ፣ አዎ ተጠጥተህ፣ ጥፋቴ ነው ገብቶኛል ማለት ደግሞ ይበል የሚያሰኝ ነው። እውነቴ ነው፣ ይበል የሚያሰኝ ነው። እና መቼም በመንደሩ ብዙ ነገር ይወራል፣ ብዙ ነገር ይነዛል። ሰው የራሱን ቤት አይሰራም እንጂ የሰው ቤት ለማፍረስማ እኮ እንዲህ ቁሙ ያል እኮ እና አሁንም ለእርቅ መምጣታችሁ እግዚአብሔር ይስጣችሁ፣ አክብራችሁናል እና እግዚአብሔር ይስጣችሁ። ይሄ እኮ እንዲው ቀላል ነገር እኮ ነው

አሁንም ለእርቅ መምጣታችሁ ትልቅ ነገር ነው። ይሄ ያረባ ነገር ነው። ጥፋቱ ጥፋት ነው። ይህን ነገር ቂሙን ተልባችሁ አወጣችሁ። እንደዚህ ቀደሙ እንደ ወንድም አማች እየተያያችሁ አብራችሁ እየገባችሁ እየወጣችሁ፣ በጎደለው እየሞላችሁ አው እንደ ወንድም እየተሳሰባችሁ መኖሩ ነው የሚበጅ፣ በአንድ መንደር እየኖሩ ይህ ነገር ነው ለሰው የሚበጀው ነገር። እና አሁንም በሉ በሉ ይቅር ተባባሉ፣ ይቅር ተባባሉ፣ ባካችሁ አረጋ

እናንተ ነገር የላችሁም። እንዴት ነው ኋላ አብሮ መውጣት መግባት? እንዴት ነው ሲመጣብኝ። ተባረኩ መቼም ባረባ ነገር እናንተም እንዲያ